ክልላችን ሰላማዊና የልማት ማዕከል ለማድረግ ሁላችንም ዘብ እንቆማለን በሚል መሪ ቃል የጎንደር ከተማ ነዋሪዎች የድጋፍ ሰልፍ አካሂደዋል። በድጋፍ ሰልፉ ላይ ተሳተፉ የከተማዋ ነዋሪዎች እየተሰሩ ያሉ የልማት ስራዎች ቀጣይነት እንዲኖራቸው እና ዘላቂ ሰላም ለማስፈን መሰረት ያደረገ የድጋፍ ሰልፍ ማድረጋቸውን ገልጸዋል። ነዋሪዎቹም በጎንደር ከተማ እየተከናወኑ የሚገኙ የልማት ስራዎች የከተማዋን እድገት የሚያፋጥኑ ፣ ገጽታውንም የሚያጎሉ ናቸው ብለዋል። ሰላም ለልማት ነው ያለ ሰላም ይስጠን እንጂ ጥሩ ነው ያለ። ስራው ጥሩ ነው ያለ። ለልማት ነው የወጣንበት፣ ለልማት ነው፣ ለሰላም ነው። ማህበረሰቡ በኮሪደር ልማቱ በመጣልን ግንባታ በጣም ደስተኛ ነው። ዛሬ የወጣንበት ምክንያት አንደኛ የተለያዩ ክልሎች ድጋፍ አድርገዋል። ለእናትዋ ጎንደር ተዋብብልን፣ ታጊጥልን፣ ትለወጥልን ብለው ሲሰጡን ለሰጡት ክልሎች እግዚአብሔር ይስጥልን። በዚህን ዓመት ውስጥ ይሄ ኮሪደር ልማት አያይዞ ጥሩ ይታ አለ ጎንደር ታሪኳ የጎንደርን ሕዝብ የሚመጥንና የጎንደርን ታሪክ አሁን በዳግም እንደገና ትልቅ ተነሳሽነት ያለው ስራ ተሰርቷል። ይህን ያህል ክብርና ይህን ያህል ልማት አይተን አናውቅም፤ የመጀመሪያችን ነው። የመንገድ ስፋቱ የአስፋልት ደረጃ አጠባበቁ በጣም ደስ ይላል። ሰላም መሠረታዊ ነገር ነው ያሉት ነዋሪዎቹ ዘላቂ ሰላም እንዲሰፍን የጋራ ውይይትና መግባባትን መፍጠር ይገባል ሲሉ ተናግረዋል። ችግሮችን በውይይትና በሰላማዊ መንገድ በመፍታት ሰላምን ማረጋገጥም ያስፈልጋል ነው ያሉት። ከሁሉም በላይ ግን ሰላም መቅደም አለበት የተባለው መወሰድ አለበት። የጋራ ውይይት በመግባባት ሰላም እንዲመጣ በዚህ ልክ ነው መምጣት የሚገባው። ሰላም አባቶቻችን በሽምግልና በይቅርታ ነው የሚኖረው። ይቅርታና ሽምግልናን ደግሞ ማብሰር ግድ ነው። አባቶቻችን ያቆዩትን ቅርጽ ማጥፋትም የለብንም ማውረስ ነው ማውረስ ነው የሚገባ የጎንደር ከተማ ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛው ጎንደር ኢትዮጵያዊነትን ጠብቃ የኖረች ከተማ መሆኗን አንስተው ለጎንደር ልማት የበኩላቸውን አስተዋጽኦ ላበረከቱ ሁሉ ምስጋና አቅርበዋል። ጎንደር ትጣራለች ስንላችሁ አቤት በሚል ከዳርዳር ጥሪያችን ተቀብላችሁ ከልማታችን ጎን ለቆማችሁ መላ ኢትዮጵያውያን ለከተማችን እድገት አዲስ ነገር ላሳያችሁን የፌዴራልና የክልል አመራሮች በሀገር ውስጥና በመላ ዓለም ያላችሁ ወዳጆቻችን ሁላችሁንም እናመሰግናለን። ሰላምና ልማት እንፈልጋለን፣ ሰላምና ልማት ያጓጓናል ያሉት ከንቲባው ዛሬም ለሰላም እጃችንን እንዘረጋለን ብለዋል። የሰው ልጅ በከንቱ ጦርነት እንዲሞት አንፈልግም። እልቂት፣ ግጭትና ጦርነት ባህል ሳይሆን ኋላ ቀርነት ነው። ለወጣቶቻችን ሕይወት እንሳሳለን። የትኛውም ኢትዮጵያዊ ወጣት በደም ለሚነግዱ ጥቂት ሰላም ጠል ግለሰቦች ፍላጎት እንዲሞት አንፈልግም። ዓለም ጭምር እንዲያውቅልን የምንፈልገው እኛ ሰላም ፈላጊዎች መሆናችን ነው። በዚህ ስሜት ውስጥ ሆነን ግን ለሰላም እጃችን እንዘረጋለን። ሰላሜን እጠብቃለሁ፣ ሁለንተናዊ ብልጽግና አረጋግጣለሁ፣ መንግስት ለሰላም መስፈን የሚወስዳቸውን እርምጃዎች እንደግፋለን የሚሉና መሰል ሀሳቦች በድጋፍ ሰልፉ ላይ ተላልፏል።